የምሳብር ታጋጭ እሺ ካለሽ የሆነ ሳቢው ረጅ እና የምሳብር ታጋጭ ልኝ እና ለጀለስ አራ እራሱ ስራ ጠሮብኝ እኮ ዝም ብዬ ዞርኩ ገባኝ ግን በቃ የሆነ ሳቢ ምናምን ተባጠሽ እና እኛ ምን እንባለስ አረ ወንድሜ ወንድ አይደለ አትረዳኝ ቢያንስ የሆነ ስራ ራሱ እኮ ጠሮብኝ በቃ ዝም ብዬ ላቁም ብዬ ገባኝ እኮ ምን እኔ ስላወራው ነው እንዴ በኖርማል ስላወራው ወንድሜ አረ ምንድን ነው የምትለው አረ እንደሱ አይደለም ስራ የለም ምንም አልሰራሁም እያልኩ ገባኝ በቃ የሆነ ሳቢ ተባጠስ፣ እኛ ምን ባጠሳለን? የሆነ ብር ዝምብላ እንዳ። አረ ኖረኝ እኮ ሰጣለሁ፣ ወንድሜ ምንድነው የምትጋተተው? ኖረኝ ሰጣለሁ እኮ አትጋተት አልኩ አይደል በቃ የሆነ ሳቢ ተባጠስ እና ዝምብላ አንተዋለ። አረ ወንድሜ አትረዳኝም። አረ ወንድሜ ምንድነው የምትለምናት? አረ አለም ስራ ራሱ የለም እኮ አረ ወንድሜ አትጋተው እባክህ፣ በቃ አትጋተት እባክህ። ምንድነው የምትጋተተው? አረ ወንድ አይደላችሁም።

ተረጋጉና፣ ምንድነው ምንድነው? እናውራ። አንተ ሌላ ጉልበት ትጠቀማለህ አይደለም? ማ ወንድ ነው አይደለም? ቤት አለው። አንተ ተጎጂ ነህ ዞሮ ዞሮ ማለት ነው። ቢያንስ ብትሉ እኮ እኔ ችግር የለም ያለኝን አግዛለሁ። በቃ እኛም ለምሳሌ እንቀጣ ነበር፣ ግን አንተ ሙዳ ያስጠሉት ነው። በቀን ዘረፋ እንዴት ነው? እናንተ የምታካይ ዘረፋ ዘረፋ ነው። በአግባቡ አይደለም። የጠየቃቸው ሰፈር ልጅ ነው። በቃ እናንተ ሰፈር ነው የአቡሽ ወንድም። ዝም አቡሽን ሰላም ሰላም፣ የዩቱብ ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ይህ አስተማሪ የሆነ ቪዲዮ ነው። ምንድ ነው እዚጋ ወጣቱ በእንደዛ አይነት ነገር ውስጥ እጅግ በጣም ተመርዞ ነው ያለው እና ወጣቱም ማበርታት አለብን፣ ከእንደዛ አይነት ነገር ውስጥ እንደወጡ ሀሳባቸውም ወደዛ እንዳይሄድ አስተማሪ የሆኑ ቪዲዮዎችም መስራትም አለብን እንደገና ደግሞ ማስተማርም አለብን እና ይህም ቪዲዮ ልሰራ የፈለኩበት ምክንያት እጅግ በጣም ብዙ ጓደኞች በእንደዛ አይነት ህይወት ውስጥ ያሉ አሉ ሱስ ውስጥ ያሉ አሉ እና እነዛን ሰዎች ከንደዛ አይነት ህይወት ውስጥ ለማውጣት እችን አጭር ቪዲዮ ሰርቻለሁ ሳፖርት አድርጉ ሰብስክራይብ አድርጉ አቢ ዩቱብ 2112 ሰርች አድርጉ ታገኙኛላችሁ እና አንድ ነገር ማወራው ነገር ብኖር እንደዚህ አይነት ሀሳብ ያላቸውን ወንዶች ከእንደዚህ አይነት ሀሳብ ወጥታችሁ ጥሩ ወደሆነ ወጣት ናችሁ፣ ስራ አለ ብዙ አለ፣ ፈጠራ ስራ አለ ብዙ አለ እና ያንን ነገር ሙሉ መሳተፍ አለባችሁ። ጭንቅላታችሁን ወደ ኔጌቲቭ ሳይሆን ፖዘቲቭ ነው ተከትላችሁ መሄድ አለባችሁ ከሱስ ነፃ ሁኑ ከስርቆት ነፃ ሁኑ እንደዚህ አይነት ከዘረፋ ከሰ ማጅራት ከሶ ኪስ ማውረቅ ከእንደዚህ አይነት ነገሮች ሁሉ ጽዱ ንጹህ ሁኑ እና የምመክራችሁ ነገር ብኖር ወንድሞቼ ይህንን ነው እጅግ በጣም አመሰግናለሁ ሰብስክራይብ ላይክ ሼር ኮፒ ሊንክ ማድረግ እንዳትረሱ እወዳችኋለሁ በያላችሁበት መልካም ቆይታ ይሁንልኝ አመሰግናለሁ